በነገራችን ላይ ፍቅር እንቺ ኑሪው ወይንም እንካ ኑረው ተብሎ ከሰው ዘንድ የሚሰጥ ሳይሆን ተፈጣሪ ዘንድ የሚሰጥ ነው። እናም አንዳንድ ጊዜ በጣም ግርም የሚለይ ነገር አለ። ያልሆነ ጥያቄ አብዝተን አንድ ሰው ላይ ማቅረብ ተገቢ አይደለም እንደኔ። ሰላም ጤና ይስጥልኝ፣ እንደ የተከበራችሁ የቻናል ተከታታይ ሰላማችሁ ይዛልኝ በያላችሁበት። ምን ማለት ፈልጌ ነው ወደ አሳቤ ስመለስ ብሩኬና ሃይሚ በባለፈው የሆነ ስጦታ ተሰጥቷቸው ነበረ፣ የአንገት ሀብል። ያንን የአንገት ሀብል ከብሩኬ አንገት ላይ ስላላየ ነው ብቻ፣ ብሩኬ ለምን ከአንገትህ ላይ የተሰጠውን ስጦታ የአንገት ሀብል አውጥተህ ጣልክ፣ ለምን አወጣህ ብለን ድርቅ ያለ ጥያቄ ማቅረብ ተገቢ አይደለም እንደኔ ውዶቼ አንድ ሰው የልብን መዋደድ ወይንም የልብን አንድነት በአንገት ሀብል ሊገልጡት ይችላሉ። ዋናው በልብ መተሳሰር ነው። እንደዚህ አይነት ጥያቄ አክረረን በምንጠይቅበት ሰዓት ለሷም ለሱም ይሆናል የለ የሌለ እነሱን ስትረስ ውስጥ ማስገባት ነው የሚሆነው አግባብ ያልሆነ ጥያቄዎችን ወጥረን ባንጠይቅ ጥሩ ነው። እንደኔ ዋናው የነሱ መግባባት ነው። የአንገት ወርቅ ተሰቶታል፣ እሱን ሁል ጊዜ ይለብሳል። ነገር ግን ያንን እንትኑን አውጥቶታል። ለምን አወጣው? እባክህ ልበስልን። እንዲህ ምን አይነት ጥያቄ ነው? እባክህ ልበስልን። እንዲ ሁለቱ አሁን እንደዚህ ፍክት ብለው ሲመጡ ተዋደው ሲመጡ ፍቅር በፍቅር ሆኖ ሲመጡልን ምን ያክል እንደምንደሰት እናውቃለን። አረላ እንዲህ አብዛኞቻችን ማለት ነው። ታዲያ የዛን ያክል ካስደሰተን እንደዚህ ፍክብት ብለው መምጣታቸው ለምንድን ነው የዚህን ያክል ያልሆነ ጥያቄ ላይ ያልሆነ ጥያቄ እያነሳን የምናጨናንቃቸው ልጆቹን? ዋናው እኮ የነሱ መግባባት ነው። እንዲህ የሆነ ነገር በቃ ሌለ ድዝ ጥብቅ ብለን መጠየቅ አግባብ አይደለም እንደ እኔ የአንገት ወርቅ ሰጥተዋለች ከሚባለው በላይ ውድ የሆነ ስጦታ ማለት ነው እሱ ሁሌ መለበሳ የለበትም ምናምን የምትሉ ሰዎች አላችሁ ለምን እኔ ካለኝ እለብሳለሁኝ እኔ ካለኝ ሁሉ ጊዜ ማመር እፈልጋለሁኝ ሰው ካለው ማለት ነው እና ልጆቹን የሆነ ያልሆነ ጥያቄ እየጠየቅን ከምናጨናንቃቸው ባንጨናንቃቸው ጥሩ ነው። እዛ ጋር የሰርግ ማስታወሻ ያክል ተሰጥቷቸዋል። በእርግጥ ያ ስጦታ ሲሰጣቸው ከአንገታችሁ እንዳታወጡት እና ሁልጊዜም የናንተን አንድነት የሚገልጽና አንድነታችሁ እንዲጠነክር የሚያደርግ ስጦታ ነው ብሎ ነው ስጽ የሰጣቸው ነገር ግን የእነሱ አንድነት የሚጠነክረው ልባቸው አንድ ሲሆን እንጂ ያንን የአንገት ሐብል አንገታቸው ላይ ስላሰሩ አይደለም። እና ዋናው የሰው ልጅ ልብ ለልብ መገናኘቱ ነው። እግዚአብሔር ያገናኘውን ደግሞ ምንም ሐብል ቢወጣም ቢቀመጥም ወጥቶም ሊለያዩ አይችሉም፣ ከእግዚአብሔር የሆነ ዘንድ ማለት ነው። አሁን ሀይምዬ ከእግዚአብሔር የተሰጠ ለቡሩኬም ከእግዚአብሔር የተሰጠ እውነተኛ ወዳጅ አለ አይደለ? እነሱ ራሳቸው ጊዜ ካልተቀየሩ ማንም ሰው በሰው አሉባልታ እነዛ ወዳጆች ሊቀየሩም ሊርቁም አይችሉም። አይደል? ታዲያ ለምንድን ነው እንደዛ ብለን ሚዛናዊ አድርገን የማናስበው? ማለት እዚህ ጋር እኔ ዝንብ እየሳስበው ነገሩን የሆነም ያልሆነውም ነገር እያነሳን ልጆቹን ማጨናነቅ ተገቢ አይደለም። እውነት ማለት እዚጋ ጋር እኮ እነሱ ፌመስ ስለሆኑ ብዙ ተከታይ ስላላቸው መልስም ለመስጠት ሼምም ይዟቸው ዝም የሚሉበት ሰዓት አለ። ታዲያ ለምንድን ነው የማይሆን ነገር ላይ ትኩረት አድርገን እንትን እነሱን ከምናጨናንቃቸው የእነሱን አንድነት እንዲጠነክርልንና በመሀላቸው የሚገቡ ሰዎችን በቃ ሌለ እነሱ ላይ ትኩረት ብናደርግ ተገቢ ነው። እኔ ባልሳሳት፣ እኔ እንደዛ ነው፣ የእኔ አስተሳሰብ ማለት ነው። ሁሉም ሁሉንም ነገር ሰው በፍላጎቱ ነው ሊያደርግ የሚችለው እንጂ እኔ አንድ ሰው ስላስገደደኝ የሆነ ነገር ላደርግ አልችልም ማለት ይሆን አለ ይሄን እየተደረገ ያለው እንደ ማስገደድ ያክል ነው። እኔ እንደኔ እንዳዩት ማለት ነው እን እና ወርቅ ወርቅ ለእኔ ወርቅ ነህ እኮ እንደ ማለት ነው። ወርቅ የአንገት ሐብል መስጠት ለእኔ ወርቅ ነክ በቃ አለቀ። ሃይሚ ወርቅ እንደሆነ ለእሷ ሁሌም ያንን የአንገት ሐብል ለብሶት ነው የሚሄደው ማለት ነው ያንን ወርቅ እና እንደዛ ብለን ብናስብ ጥሩ ነው። ምክንያቱም እዚጋ መጨና እንደ ማጨናነቅ ነው፣ እኔ መስሎ የሚታየኝ። ለማንኛውም ማለት ነው ብሩኬና ሀይምዬ እኔ ሁል ጊዜም ደስተኛ ሁኑልኝ። እኔ የምፈልገው የእናንተን ደስታ፣ የእናንተን ልብ ለልብ መቀራረብ፣ በእናንተ መሀል የሚገቡ ሰዎችን ፈጣሪ ያስወጣልን። እኔ ይህን ነው ማለት የምፈልገው። ልክ እንደ ዛሬው ድምቅ ብላችሁ ስትመጡ እኔ በግሌ ምን ያክል እንደምደሰት እና ምን ያክል ደስተኛ እንደምሆን እኔ ራሴ ነው የማውቀው። እኔ ያሉበትን ማለት ነው ሁሉም የራሱን ራሱ ነው የሚያውቀው እና እንደዚህ ፍቅራችሁ ይብዛላችሁ፣ ፍቅራችሁን ፈጣሪ ጨምርላችሁ ማለት ነው የምፈልገው በተረፈ ሁሉም ሰው የፈለገውን ሀሳብ የመጠየቅ ጥያቄ የመጠየቅ መብት አለው። ነገር ግን የሆነ ተደጋጋሚ ሲሆን አንድ ነገር ላይ በጣም እንትን ይላል በሚለው ነው። ይሄንን ሀሳብ ላነሳ የቻልኩት ውዶቼ፣ እኔ በንግግሬ ካስቀየምኳችሁ ከወዲሁ ይቅርታ። ነገር ግን እንደ እሰውኛ ወይንም ሚዛናዊ ሆነን ስናስበው ይሆናል ሌለ ፎከስ የምናደርግበት ነገር አይደለም በሚለው ነው።